ብፁህ አቡነ ገብርኤል በስቅለት ዕለት ባስተማሩት የክህደት ትምህርት ዲያቆን ሄኖክ ኃይሌ ጥብቅ የሆነ ማስጠንቀቂያ አዘል መልእክቱን ማስተላለፉ ታውቋል። እንደ ተራ ስኅተት ይቅርታ እንዲጠይቁ አንጠብቅም፣ ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን ሲል ማስጠንቀቂያ አዘል መልእክቱን አስተላልፏል። እንዲሁም ሊቀ ሊቃውንት ስሙር አላምራው ብፁነቶ፣ ሆይ ተሳስቻለው ይቅርታ ማለት ጴጥሮሳዊነት ነውና ቃሎን እንዲያርሙ ተስፋ አደርጋለሁ በማለት በተሰበረ ልብ መልእክታቸውን አስተላልፈዋል። በተጨማሪም ቋሚ ሲኖዶስ ዛሬ ማለዳ ባደረገው አስቸኳይ ስብሰባ በብፁዕነታቸው ላይ ጥብቅ የሆነ መግለጫ ማውጣቱ ተሰምቷል። ክብሯትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምትሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ከሰሞኑ በብዙ ማህበራዊ ሚዲያዎች ሲዘዋወር እንደተመለከት ነው ከቅድስት ቤተ ክርስቲያናችን አስተምሮ ውጭ በሆነ መልኩ ብጹህ አቡነ ገብርኤል ያስተላለፉትን የስህተት የክህደት ትምህርት ተከትሎ የቅድስት ቤተ ክርስቲያናችን ብጹዋን አባቶች መምህራን እንዲሁም ምዕመኑ ከፍተኛ ውዝግብ ውስጥ መግባቱ የሚታወቅ ነው። ታዲያ በዚህም የተነሳ ታላላቅ የቅድስቱ ቤተ ክርስቲያናችን መምህራን እንዲሁም ሊቀ ሊቃውንቶች ጭምር መልእክታቸውን ማስጠንቀቂያ አዘል በሆነ መልኩ እያስተላለፉ ይገኛል። እንዲሁም ቋሚ ሲኖዶስ አስቸኳይ ስብሰባ ጠርቶ በብፁነታቸው ላይ ጥብቅ መግለጫ ማውጣቱ ታውቋል። ብፁነታቸው ለምን በዚህን ሰዓት ይህንን ጉዳይ ማንሳት ፈለጉ? እንዲሁም ብፁ አቡነ ገብርኤል ማን ናቸው? የሚለውን ያልተሰማውን እውነታ ልናስደምጣችሁ የዘንላችሁ ቀርበናል። ታዲያ የቻናላችን ቤተሰብ የሆናችሁ ቻናላችንን ሰብስክራይብ እንዲሁም ዝግጅታችንን ላይክና ሼር እያደረጋችሁ እስከ ዝግጅታችን ፍጻሜ አብረውን ይቆዩ። ቅድስት ቤተ ክርስቲያናችን መንጋውን የሚጠብቁ ብዙ ብፁዋን አባቶች እረኞችን አስቀምጣልናለች ታዲያ ብፁዋን አባቶችም ልክ እንደ ቀደምት አባቶቻችን በትክክለኛው የቅድስት ቤተ ክርስቲያን አስተምሮ እንዲሁም የወንጌል ቃል እንዲመሩ ስልጣነ ጵጵስናን ሰጥታ ብፁዓን እንዲባሉ አድርጋለች። ታዲያ ከሰሞኑ ብጹህ አቡነ ገብርኤል ከቅድስት ቤተ ክርስቲያናችን አስተምሮ ውጭ በሆነ መልኩ የክህደት ትምህርት ማስተላለፋቸው የሚታወስ ነው። ታዲያ በዚህ የክህደት ትምህርታቸው የተነሳ ብዙ የቅድስት ቤተ ክርስቲያናችን መምህራን ብዙ የቅድስት ቤተ ክርስቲያናችን መምህራን እንዲሁም ብፁዋን አባቶች ብዙ መልእክቶችን አስተላልፈዋል ። ከመልእክቶቹ መካከልም ዲያቆን ሄኖክ ኃይሌ እንዲህ ሲል መልእክቱን አስተላልፏል። ይህንን ጽሁፍ ከትላንት በስቲያ ጽፌው ስሜታዊ ሆኜ እንዳልሆነ በሚል ትንሽ ቆይቼ ልመለከተው ብዬ ያሳደርኩት፣ በቆይታ ሀሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገር እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን እኔም የምለው ልበል ብዬ ይህንን ጽፌዋለሁ። ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙር፣ አንዴ ምንፍቅናን በሚያገሳ ስብከቱ ምእመናኑን ሲያወዛግብ ሰንበት በት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነ ንፍጡ ካልወደደችው ብለው ሲሞግቷት ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገነህ ወይስ የሚለውን ኢያሳዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾመ የሆነ አንድ ጳጳስ ድንግል ማርያም ቤዛ ትባልም ብለው በፍኖተ ጽድቅ አዳራስ ሲያስጨበጭቡ ሰማን። ከንዑስ ቅድስት ቤተ ክርስቲያን ያነሰ እውቀት ያላቸው እኚ ጳጳስ ሽልማትን እንዲጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰንበት በት ብለናል። አይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ከአሁን አሁን በልስ አለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰንበት በት ብለዋል። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ንግግር ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፋይታልሎን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየት እና አንዴ ከጰጰሱ ምንም አይሆኑም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀምበት ይገባል። በሶስተኛው ክፍለ ዘመን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 ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ሲል መምህራችን ዲያቆን ሄኖክ ኃይሌ በፌስቡክ ገጹ ላይ አስፍሮልናል። ሊቀ ሊቃውንት ስሙር አላመራው ደግሞ በተመሳሳይ ስለ ብፁዕነታቸው ብፁዕ ሆይ በማለት ጠንከር ያለ መልእክቱን ይጀምራሉ። ብፁዕ ሆይ፣ መቤታችን እንደ ቃል ይሁንልኝ ያለችው ቃሏ የእርሶም ቤዛ ነው። ከእናንተ መኖር ይልቅ የክርስቶስ ትንሳኤ ብዙ ማስረጃ አለው፣ ክርስቶስ አልተነሳም ላሉ ሰዎች አንድ ሊቅ የተናገረው ቃል ነው። የእመቤታችን ቤዛነት እንዲሁ ነው። ከአቡኑ ማብራሪያና እውቀት ይልቅ ብዙ ማስረጃ አለው። ሌላውንም ብዙ ጥቅስ ትተን ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ያለችውን ቃል ብቻ በቂያችን ነው። የመጣው ለዓለም ሁሉ ቢሆንም የተወለደው ከርሷ ነውና ይሁንልኝ ያለችው መልሷ የእርሶም የእኛም ቤዛ ነው፣ ምትክ ነው ማለት ነው። ደግሞስ የድንግል ማርያም ቤዛነት ምኑ ይገርማል? ይህ መስቀል ቤዛችን ነው እያለ ቅዱስ ያሬድ ለመስቀሉ ዘምሮ የለምን? መስቀል ከእጸ ተነቢዮ እያለ ቅዱስ ያሬድ እንጨቱን ቤዛ በማለት አምላክ አደረገ ብለን እናርመውን? በፍጹም እንኳን እሱ እኛ ስለመቤታችን ሆነ ስለመስቀሉ ይህንን ስንል የፈጣሪን ቤዛነት ከፍጡራ ለይተን አውዱን ጠብቀን ነው። ተሳስቻለሁ ይቅርታ ማለት ጴጥሮሳዊነት ነውና ቃሉን እንዲያርሙ ተስፋ አደርጋለሁ፣ በማለት በፌስቡክ ገጹ ላይ ሊቀ ሊቃውንት ስሙር አላምረው መልእክታቸውን አስፍረዋል። እንዲሁም ቋሚ ሲኖዶስ ዛሬ ማለዳ ባደረገው መደበኛ ስብሰባ ብጹህ አቡነ ገብርኤል ባሳለፍነው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርግ ያለው በብፁዕነታቸው የተላለፈውንም ትምህርት ዝርዝር ሁኔታን በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባል በመላት በተገኙበት ለአርብ ሚያዝያ 17 ቀን 2017 ቀጠሮ ይዞ መለያየታቸው ተሰምቷል። ታዲያ እኛም በዚህ መነሻነት ብፁዕ አቡነ ገብርኤል ማን ናቸው የሚሉትንና በዚህ በጭንቅ ሰዓት ቅድስት ቤተ ክርስቲያን በብዙ በምትፈተንበት ሰዓት ለምን ይህንን ርዕሰ ጉዳይ ለማንሳት ፈለጉ የሚለውን ጉዳይ ትንሽ ልናስቃኛቸው ወደድን። ብፁዕነታቸው በቀድሞ ስማቸው አባ ሳህለ ማርያም ቶላ በመባል የሚጠሩ ሲሆን በ1968 ዓ በሰሜን ሸዋ ሰላሌ አውራጃ የተወለዱ ሲሆን አንደኛና ሁለተኛ ደረጃ ትምህርታቸውን እዚያው በሰሜን ሸዋ ሰላሌ አውራጃ እንደ ተማሩ ይነገራል። እንዲሁም የአብነት ትምህርታቸውን በቅድስት ቤተ ክርስቲያን ንባብ፣ የቃል ትምህርትና መዝሙረ ዳዊትን ጠንቅቀው የተማሩ ሲሆን ብፁዕነታቸው ለቅድስት ቤተ ክርስቲያን ባደረጉት አስተዋጽኦ ማዕረገ ድቁናን ምንኩስናንና እንዲሁም ቅስናን ቁምስናን ማግኘት ችለዋል። ታዲያ ብፁዕነታቸው በቅዱስ ሲኖዶስ ውሳኔ መሰረት በብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በአንብሮተ እድ ሀምሌ ሐምሌ 15 ቀን ሁለት ሺ 2015 ዓ.ም በተደረገው ሲመተ ጵጵስና ተሰጥቷቸው ብፁህ አቡነ ገብርኤል በመባል እንዲጠሩ ተደርጎ የሰሜን የምዕራብ ሸዋ ሀገረ ስብከት ሊቀጳጳስ እንዲሆኑ ተደርጓል። ታዲያ ብፁዕነታቸው አሁን በተመደቡበት በምዕራብ ሸዋ ሀገረ ስብከት እያገለገሉ በስቅለት ዕለት ይህንን የክህደት ትምህርት በቅድስት ቤተ ክርስቲያን ላይ እንዲሁም በሕዝበ ምእመኑ ላይ ሊፈጽሙ ችለዋል። ቅድስት ቤተ ክርስቲያናችን ከምታስተምረው አስተምሮ ውጪም የስህተ ትምህርታቸውን በህዝበ ምእመኑ ላይ አሰራጭተዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስላል። በሌላ መረጃ እስከምንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።